እዛ ሆኖ ደወሉልኝ። መምህር አለችኝ። አቤት። አንድ የሆነ ሰው በጣም የሚያሳዝን ታሪክ ያሳለፈ ሰው አለና ታሪኩን ልንገርህ ወይስ ያየውን ህልም ልንገርህ አለችኝ። እስቲ ህልሙን መጀመሪያ ነገር እያልኳት ታሪኩን መስማት የምችልበት ቦታ ላይ አይደለሁም ያለሁት መገናኛ ደራርቱ ህንፃ ላይ ውልና ማስረጃ ጉዳይ እያስፈጸምኩ ስለነበረ በ10 ደቂቃ ውስጥ ወይ በ5 ደቂቃ ውስጥ ህልሙን ሰምቼ ቶሎ ነገርያት። ከዛ ጉዳዩን ለመስማት ደግሞ ታሪኩን ለመስማት ደግሞ ሌላ ጊዜ በቀጥራት ይሻላል ብዬ ማለት ነው። ከዛ በህልሙ ያየው ስትለኝ፣ እራሱ አለ አልኳት። አሁን እሱ ይንገረኝ አልኳት። ከዛ ምንድን ያየኸው? ስለው መምህር ተስፌ ማለት አንተን አለኝ። አዎ እኔ አላቅህም፣ ሱባኤ እንሄዳለችኝ። ሱባኤ ስንሄድ ስለ አንተ እየነገረችኝ ነበረ የመጣ ነው። እና ስለ ትምህርቱ፣ ስለምታስተምረው ትምህርት፣ ስለ አንዳንድ ገጠመኞች ምናምን በአፏ ብቻ ነው ምትነግረኝ። እስካሁን ትምህርትህን በኦዲዮ አልሰማሁም፣ ግን ልክ ሱባኤ ይዤ ስወጣ ምንድን ያየሁት አለ። በጣም ብዙ ህጻናቶች እንኮኮ እያልኳቸው፣ በዚህ እያልኳቸው፣ ምን እያልኳቸው። አሁን የምኖርበት ግቢም ይመስለኛል፣ ሌላ አገርም ይመስለኛል። ከግቢ ውጪ ሌላ አገር ነው፣ ግቢ ውስጥ ደግሞ አሁን ያለሁበት ቤት ነው እና ህጻናቶቹን አጫውታለሁ ምናምን አብሪያቸው የተንደባለልኩኝ ምናምን እጫወታለሁ፣ ከህጻናቶቹ ጋር ግን አብረው እርግቦችም አሉ፣ ጊንጦችም አሉ። አለ ጊንጥ። እና ጊንጦቹ ወደ ህጻናቶቹ ሲመጡ እርግቦቹ እየመጡ በክንፋቸውን እንደዚህ ያስጠሏቸዋል አለኝ። አንተ ብዙ ልጅ ትወልዳለህ እና ልጆችህን ቤት ውስጥ በምታሳድግበት ሰዓት ደስተኛ ሆነ። በምታሳድግበት ሰዓት ተንኮለኛ የሆኑ እንደ ጊንጥ መርዘኛና ገዳይ የሆኑ ጊንጥ እንግዲህ የምትይዘው እግርን ነው አይደለም? እና መንገድህን፣ ጉዞህን፣ ገንዘብህን የሚቀራምቱ ብዙ በህይወት ውስጥ የሚመጡ ሰዎች ይኖራሉ። እነሱን ደግሞ የሚያባርርልህ የእግዚአብሔር መንፈስ ቅዱስ ነው። እርግብ መንፈስ ቅዱስ ናት፣ ወይም ደግሞ ድንግል ማርያም ልትሆን ትችላለሽ። እኮ ጊዜ ማርያም ናት፣ ማርያም ናት አለኝ። ትወዳታለሽ አለ። እመቤቴን ነው የምወዳት፣ መንፈስ ቅዱስም ይሆንልኝ ግን እመቤቴን ነው የምወዳት አለ በቃ በእርግብም ስለምትመሰል እመቤታችን ትሆንልህ መንፈስ ቅዱስም ይሆንልህ። ዞሮ ዞሮ ሁለቱም አንድ ናቸው አልልህም፣ ግን ከሁለቱም በረከት ታገኛለህ። እመቤቴ ራሷን የቻለች አንድ ሰው ፍጦር ናት፣ መንፈስ ቅዱስ ደግሞ ፈጣሪና የባህሪ አምላክ ነው። ስለዚህ ሁለቱም ያግዛሃል ብዬ መክሬው እንደገና በማግስቱ ከገዳሙ አድረው ሲወጡ ህልም አያሁንም ያየው ህልም ምንድን ነው? በአጥር በኩል በጣም ብዙ ሰዎች እንደዚህ ብለው እሱ ከልጆቹ ጋር ሲጫወት አሁንም እዛው ግቢ ውስጥ እየተጫወተ እንደዚህ ብለው እየተመለከቱ ብዙ ሰዎች ናቸው የሚያዩት። እና የሽቦ አጥር አለ። የሽቦ አጥር አለ። የሽቦ አጥሩ አጥሩ ላይ ዴንጀር የሚል ጽሑፍ አለ አይደል? አንዳንድ ሀብታም ቤቶች ላይ ምናምን ዴንጀር የሚለው ጽሑፍ ተጽፏል። እና አጥሩን እንደዚህ አይነኩትም፣ ግን እንደዚህ ብለው ተንጠራርተው እንዴት እንደሚጫወት ያያሉ ብዙ ሰዎች ማለት ነው በጣም ብዙ ሰዎች ያሉ። እና ይሄንን አየሁኝ አለኝ። እንግዲህ ልጅ ትወዳለህ? ስለው አዎ አለኝ። ልጅ ወዳለህ ታሪኬን ብነግርህ በጣም የምትገረመው አለኝ። ብዙ ለገጠመኝ የሚሆን ነገር ብዙ ነገር ታገኝብኛለህ ግን ልለወጥ መጀመሪያ አለኝ። አይ የምጠይቅህ መልስልኝ። ልጅ ትወዳለህ? በጣም ነው ወደው አለኝ። እንግዲህ አንተ ልጅ እንደምትወድ ዓለም ያቀልሃል፣ አደባባይ ያቀልሃል ግን ብዙ ጊዜ ልጅ የሚወዱ ሰዎች ተቃራኒ ነው የሚያጋጥማቸው። ስለ ጊዜ አለቀሰ እኔ አላወቁም። እንግዲህ ልጅ በጣም በጉጉት የሚጠብቁ ሰዎች ገና ሳያገቡ አግብታል ስለው አ አላገባውም አለኝ። ገና ሳያገቡ ልጅም በጉጉት የሚጠብቁ ሰዎች እላያቸው ላለው የቤተሰቦቻቸው የዛር መንፈስ መካን ሊያደርጋቸው ይችላል፣ ልጅ ሊከለክል ይችላል ምናምን ስለው አለቀሰ። ስልኩን ወረወረው። መምህር ምን ብላ ይሆን አለችኝ። ያልኩትን ነገርኳት። ወይኔ እራሱን እኮ ነው የነገርከው፣ መካን ነው አራት ሴቶች ልጅ ካንተን የወለድ ነው ብለው አውቀው፣ አምስት ልጅ ፈንድ ሲያደርግ ነው የኖረው፣ ገንዘብ ሲሰጥ ነው የኖረች። እሺ አልኳት። በሉ በሉ ኑና እና እናወራ አልኳቸው። ከቀጥታ ከጅሮ አርሶማ ቢሮዬ ነው ያሳረፍኳቸው። መጣ ቢሮ ያረፈ አወራን፣ ከነኮተቱ ምናምን ያው መኪናውም የራሱ መኪና ስለሆነች በቃ መጣና፣ በረከታቸው ይደርብኝ ብዬ ጸበላቸውን ተቀበልኩኝ። ምናምን ታሪኩን እያለቀሰ ነገረኝ። በል አንተ አልኩት። ያየውህም የእናታችን የቅድስት አርሴማን በረከት ተቀብለን የመጣኸው እና እነዚህ ልጆች ወደ ቤት አምጣ። እናቶቻቸውን እንደዚህ ያደረጋችሁኝ ብለን እንዳትነግራቸው፣ መንፈሳዊነት ይሰማህ። ትምህርት ላስተምርህ፣ የኮርስ ትምህርት ተማር። የገጠመኝ አዳምጥ። ማሰብ ጊዜ ሁሉ ነገር ለማዳመጥ ዝግጁ ነኝ። አሁን ስንመጣ ራሱ ገጠመኝ እያዳመጥኩን የመጣሁት ጸጥ ብለን የመጣ ነው አለ። መንገዱን ሲጓዙ ሁለት ገጠመኝ ጨረሱ። እስኪመጡ ድረስ የአንድ ሰዓት ተኩል ምናምን ገጠመኝ ማለት ነው እና ምን ላድርግ አለኝ። ልጆቹን አምጣና አሳድጋቸው። ሀብት አለህ አልኩት። አዎ። ንብረት አለህ አዎ። ስራ አሪፍ ነው። በቃ እኔ ሀብታም ነኝ አለኝ። ምንም የጎደለብኝ እኔ ከእነዚህ ልጆች በላይ አስር ልጆች ማሳድግ እችላለሁ፣ እንዳለ ያሳድጋቸው። ልጆች አምጣና ከአንተ ጋር ይኖሩ አልኩት። ከዛ ሳ በቃ መካን ነህ አይደል? አልኩት። አዎ፣ እንግዲህ መካኔ ማለት ነው አለ። በቃ ልጆቹን አሳድግ፣ እነዚህ የአንተ ልጆች ናቸው። ከዛ ሴቶቹን ህሊና ያውቀሳቸው አልኩት። ዋው በጣም የሚገርም ነገር ነው። በቃ ይሁን እሺ፣ ተቀብየዋለሁ አለኝ። ተቀበልኩ ሁ እናት የቅድስት ዓርሴማት እርዳ ስዕሏን የቤት ሄድና ስቀል፣ የእመቤታችንም ስቀል፣ ከዛ የመድኃኔዓለምን ስቀል፣ የቅዱስ ሚካኤልን በቃ ቤትህ ላይ ጸሎት ቤት ስራ ምናምና አልኩት። ይሻለ አብረን ሄድን። ጸሎት ክፍል ሰራሁለት፣ ከስዕል ይዘን ሄደን በራሳቸው መኪና አስተካከልኩለት። ከስምንት ዓመት በኋላ ጸሎት ቤት ሰራሁኝ እኔ ሰው እየላኩ ነበረ ጸሎት ቤት እንዲሰሩ የማደርገው። ለምን ይሄን ወንጌል ትምህርት ከጀመርኩ በኋላ በየቤቱ እየሄድኩኝ ጸሎት ቤት መስራት ምናምን አቁሚያለሁ፣ ከጊዜ ሁኔታ አንጻር ነው። እና እሱ ቤት እጄ ማስትሽ እየለጠፍን ምናምን የቱታ የለብሽ፣ በስርአቱ የሰራተኝነት ስሜት ተሰምቶኝ በጣም ደስ ብሎኝ ሰራሁለት እና መድኃኔ ዓለም ሆይ በቤቴ ግባ በቃ ምናምን ብሎ ጮኸ። ምን ሆነህ ነው አልኩት። በቃ የሆነ ነፃነት ስሜት ተሰማኝ። በቃ ልጆቹ እዚህ ቤት ይምጡ ስትልኝ ቤቱ ሲንጫጫ ታየኝ ምናምን። በቃ እንዲያውም እንኳንም መካን ሆንኩኝ አለ። አዳላ ነበር ልጅ ወልጄ ቢሆን ኖሮ እነዚህ የባዳ ልጆች ናቸው እነዚህ እኔ ይሄ ልጅ እኔ ልጅ ነው ብዬ ለአዳላ ሁሉ ይችል ነበር። ስለዚህ እንኳንም አልወለድኩኝ አለ። አይባልም እግዚአብሔር ልጅ ይሰጥሃል አልኩት። ግን ከሴቶቹ መካከል አንድ አይነ ያረፈባት ሴት የለችም አልኩት። መምህር የመጀመሪያ ልጅ ያልና እንደዚህ ዲብሉ ብሎ እውነት በጣም በቃ እንደ ልጁ ነበር የሚቆጠሩ የመጀመሪያ ልጅ ማለት መጀመሪያ ወለድኩል ያለችኝ ሴት አለና፣ በጣም እምባቅር አለው። እሷ መንፈሳዊ ሆናለች። አሁን በጣም እግዚአብሔርን ትፈራ ታስቀድሳለች፣ ምናምን ቤተክርስቲያን የምትመላለሰው እና ምንድን ነው ይሄ አለኝ። ግድ የለብኝ ሴት ተጸጽታለች አልኩት። ከዛ እ ከሷን ጀምራልኩት። እሺ አለኝ። ልጆችህን ሰብስብ ደውልላት፣ አሁን አልኩት። አሁን አለኝ አዎ፣ ጸሎት ቤቱ ተሰርቶ አለ ጋር አዎ፣ ደውልላት እና ልጄን ማሳድግ እፈልጋለሁ እኔ ጋር ይሁን በላት አልኩት። እሽ አለ። ደውልላት፣ እንዲያውም አነጋገር ይችልበታል። ልጄን እፈልጋለሁ እና ወደ ውጪ ጆሎ ሊሄድ ስለሆነ ከኔ ጋር የተወሰነ ወር ይቀመጥ እዚህ እና አንቺም አግቢ ልጁን ይዘሽ ዝም ብለሽ ከተቀምጠሻል እና በቃ እኔ ልጄን እፈልጋለሁ፣ ልጄን ማሳደግ እፈልጋለሁ በላት ሌሎቹንስ ስ አለችው ታውቂያለሽ እንዲህ አላት። አዎ ሌሎችም ሴቶች እንደወለዱልህ አውቃለሁ። ለዚህ ኮሎኒ ከአንተ ጋር እኮ መኖርም አልፈልገው እና ያሳዝናል። ብቻ ለማንኛውም ለአንተም እግዚአብሔር ይቅናህ። እኔ ችግር የለውም ልጅህን ማሳደግ ትችላለህ። እንዲያውም አባዬ እያለ አስቸግሮኛል። ውሰደው። በዚህ ሳምንት እንዲያው ብትወስደው ደስ ይለኛል አለችው። ማርያምን አላት። አዎ ውሰደው፣ ምንም ችግር የለውም አለችው። ከዛ መምህር እንሂድ እንሂድ እንሂድ። ከማን ጋር ነው ያለኸው አለችው? አይ ከጓደኛዬ ጋር ነው በቃ ነው እናውሰዱት አለችው። ከዛ በቃ በአንድ ሳምንት ውስጥ ሁሉም ልጆቹ ሰበሰበ። ሁሉም ሴቶች ሲጠይቃቸው ውሰድ ነው ያሉት። ይለፍላቸው፣ ሀብታም ነው እሱ እሱ ጋር ከሆኑ አባዬ አባዬ ስለሚሉ እሱ ጋር ከሆኑ ያልፍላቸዋል ብሎ ነው እና ግን ከዚህ ከመጀመሪያዋ ሴት በስተቀር ሌሎቹ ሴቶች ብዙ ልጆች እንደወለደ አያውቁም። እነሱ ብቻ ነው የሚመስሉት የሚመስላቸው፣ የራሳቸው ለእሱ የወለዱት እነሱ ብቻ ነው የሚመስላቸው። እና ልጆቹን ተረከበ። እየመጣን ማየት ይፈቀድልናል አሉት። ነው አምጥቼ ለማስረክባችሁ ቤቴም እንድትመጣው አልፈልግም፣ ትረብሹኛለች ትረብሽኛለሽ አላት። ለእያንዳንዱ ሲጠይቃቸው እንደዛ ነው የሚሉት። ማ ነው ለእያንዳንዱ ሲጠይቁት እንደዛ ነው የሚላቸው። አማርኛው ገለበጥኩት መሰለኝ። ልጄ መጥቼ ማየት ፈልግ እችላለሁ ስትለው ጊዜ አይ ከአንቺ ጋር መኖር ስለማልፈልግ አብረን እንድንሆን ስለማልፈልግ ልጅሽን ማየት የምትፈልግ ከሆነ አምጥቼ ለማሳይሽ በቃ እሺ ብሎ በጣም ተናደውበታል። በተለይ እቺ ሁለት ሴት ልጅ ወለድኩልህ ያለችው ሰደበችው። እንዴት ምን ማለት ነው? አጥቼ ልጆቼን፣ ማለት እኮ አምጥቼ ልማሳይሽ እኮ ብመጣ ምን ችግር አለው? ኖ፣ ቤቴን እንድትመጪ አልፈልግም። አንተ በጣም ኮን የምትወደኝ የነበረው ምን አባክህ አግኝተህ ነው እንዴህን? ምንም ነገር ላግኝ ምንም ላግኝ፣ በቃ ልጄን፣ ልጆቼን እፈልጋለሁ። አይ አንተ ጋር እንዴት እንደሚኖሩ ማየት እፈልጋለሁ። ኖ፣ አይመለከትሽም። ልጆቼን የምትሰጭኝ ከሆነ ሰጭኝ፣ ካልሆነ ግን የራስሽ ጉዳይ አላት ያለችው አምስቱንም ልጆቹን ሰበሰበ። በተለይ መጨረሻዎች አብረው በትዳር የነበረችው ሴት እናትዮዋ በጣም ሰድበዋት ስለነበረ ሊቃላሽ ወደዚያ ሂጅ ምናምን ብለው ስለሰደቧት ልጄን ሲጪን ሲላት ወዲያው የሁለት ዓመት ልጅ ወዲያ ኖ የሁለት ዓመት አንድ ዓመት አንድ ዓመትም አልሞላሁም እንጂ የሁለት ዓመትማ ሌላ ሴት ሁሉ ልጅ ታጭበረብሮ ሞክራ ዞሬ ከዚህ ብሏታል። ስድስተኛ ልጅ ማለት ነው። ይዘችኛዋ ደግሞ የሚገርም ነው። ታውቲ አሁን አላነሳውም። የባለስልጣን ምናምን ቤተሰብ ስለሆነች ብዙም አላነሳውም ማለት የባለ ሀብት ቤተሰብ ስለሆነች አባቷ ኮልት ምናምን አለው። ይሄን ገጠመኝ እንደወጣ ከሰማች ቢሮዬ ነው የሚንኳኳው። እና በራሴ ደግሞ ችግር እንዳልጣራ ይቅርብኝ እሱንና ወደዚህ ልምጣ። አምጥታ ሰጠችው። ግን እንዴት ነው ገና አመት ያልሞላው ልጅ እንደዚህ? በቃ እሺ አንቺ ጋር ይሁንና እዛው አንቺ ጋር ይደጋላት አንቺ ጋር ደግ ተቆራጭ አደርጋለሁ አላት። አሁንማ ከእናቴ ቤት ውጥቼ ተባረሬ ምናምን አምስለው ጊዜ እኮ ልጁን፣ አምጪው በሞግዚት ታሳድገዋለሁ። ለምን ከኔ ጋር እንኖር? አልፈልግሽም። ስለምን አልፈልግም? በቃ ካንቺ ጋር ባልወር አልፈልግም። ልጄን ግን እፈልጋለሁ አላት። ነቅቶብኝ ነው እንዳትል ነው እንደገና ደግሞ ያፈቅረኛል። አብረን ነው የምንኖር። አልፈልግሽም ያለኝ ምናምን ብላ ግራ ተጋባች። ተመልሳ መታረቅ ስለፈለገች ልጁን ወስዷል በቃ ከእናተ ጋር ተመልሳ ገባች። ልጁን ወለትን በመጉዚት ማሳደግ ነው የሚፈልገውና አሁን አልሰጥህም አንድ ወር ምናምን ትንሽ ቆይና ወይም አንድ ዓመቱን ያክብርና ሰጣሉ። ሰው ጊዜ ኖ ምስጭኝ ከሆነ በዚህ ሳምንት ስጭኝ አላት። በቃ ሰጣሉ። ተረጋጋ ከልጅ ጋር የምሰነባበትበትን ሁኔታ ላዘጋጅ ና ሰጣሉ አለችው። ግን የመጀመሪያ ልጁ እናት ልበላችሁ መም ልጅ ብያለ እየተቀበለ ስለሆነ ነው ሁሉም ልጆች ሲሰበስብ አይታ ልጅ ማየት ይችላለሁ አለችው። ቤት ልምጣ ስትለው ጊዜ ነይ እስቲ አላት። መንፈሳዊ እንደሆነች ስላወቀ ነይና እስቲ አላት። ስትመጣ ቤቱ አራት ልጅ ነው ያለው። ከእሷ ልጅ ጋር ምንድን ናቸው አለችው? እነዚህ ሁሉ ልጆች ናቸው። እንደተበላ እንደተሸወደ ገብቷታል ማለት ሁሉም ሴቶች ወልጄ ላለው እያሉት ልክ እሷ እንዳደረገችው እንዳደረጉበት ገብቷ ታለቀሰች፣ እንባ ወረደ። ምን ነው ስትለው ጊዜ አይ እንዶኒስ ሀላቂ ሁሉ ነገር መሆኑ ናምን አለች፣ እና በጣም አዘነች። ወደ ቤት ውስጥ ገባች። ስትገባ ጸሎት ቤቱ እጣን ተሞልቷል። ልጆቹ ይጸልያሉ፣ ይሰግዳሉ። ከእሱ ጋር አብረውት ደስ ብሏቸዋል። አባታቸው የሚላቸውን ነው የሚሰሙት። ቤቱን በአንድ እግሯ አቁመውታል። በቃ ጨዋታ ነው ቴሌቪዥኑ። ምንም ያክል ቴሌቪዥኑ መቶ ኢንች ይበሉት በቃ ዘጠና ስምንት ኢንች ቴሌቪዥን። ስለዚህ ግን አንድ ሚሊዮን ሁለት መቶ ሁለት መቶ ሺህ ብር ከሳምሰንግ ከግሎሪ ማለት ነው ገዝቶ አምጥቶ ፊት ለፊት አድርጎላቸዋል። ይጭወት አሉ የልጆች ተከፍቶላቸው እሱም ትምህርት አለ። ወንዱ ልጅ ደግሞ ያሰግዳቸዋል፣ ሰንበት ተማሪ ነው። ያጸልያቸዋል፣ ምናምን አቡነ ዘበስ ያስጠናቸዋል ምናምን። ቤቱና ደነገጠች። አተ እንዴት አለችው። ደነገጠች እና ስትገባ ጸሎት ክፍል ነው እና በጣም አዘነች። በቃ ውስጧ ተሰማት፣ የእፍረት ስሜት ተሰማት። እሱ አውቆባቸዋል። እሷ ግን እንዳወቀ አታውቅም። እና አንድ ምነግረ ነገር አለኝ አለችው። ምንድን ነው አላት። ግን በቃ ተው ሌላ ጊዜ ትልና ትመለሳለች። እና እሺ ከልጄ መለየት ስላቃተኝ እዚህ እኔ እዚህ ልሆንና ልጄንም እነዚህ ልጆችህንም በሙሉ እንደ ሞግዚት ሆኜ ላሳድግ ስትለው ጊዜ በዛው ሚስት ማለትሽ ነው አላት። እሱማ እንደማይሆን አውቃለሁ፣ ግን በጣም አሳዘንከኝ። አሁን ምንም ቤት ውስጥ ሰው የለም። ገና የሚመጣ ሌላ ልጅ አለ አላት። እንዴ፣ ገና አንድ ዓመት ያልሞላው ሌላ ልጅ ይመጣል። ከእናቱ ጋር ገና ፍቅሩን ስላልጨረሰ ነው፣ ከልጇ ጋር ፍቅሯን ስላልጨረሰች ነው። ታመጣዋለች። በዚህ ሳምንት ሞግዚት ላመጣ ነው አላት። እኔ ልሁን አለችው። እርግጠኛ ነሽ አላት። አዎ በእውነት እኔ ከአንተ ጋር ምንም ነገር አላስቸግርህም፣ አልፈታተንህም፣ ምንም አልልህም። እኔ ሁሉም ልጆች ኔ ላሳድጋለችው በጣም ተሰምቷት ነው። መንፈሳዊነት ተሰምቷት እኮ ነው። ማለት ይሄ ቃል አለ። የዋህ ነው፣ በሸውደውታል ግን ያደርገው በቃ ጽድቅ ይሆንለታል። መካን ነው። መካን ስለሆነ እንደ ልጆች እያሳደገ ስለሆነ ይሆንለት በቃ ብላ ነው። በቃ ቁርጡን አውቆ እያሳደገ ነው ብላ ስላስበች ነው። እና በጣም ይገርማል በጣም የሚገርማችሁ ነገር ከሰባት ዓመት በፊት ደብዳቤ ጽፋ ልጅህ አይደለም፣ ይቅርታ እኔ አሁን እግዚአብሔርን የምፈራ ሰው ሆኛለሁ መንፈሳዊ ሆኛለሁ እና እባክህን ይቅርታ አድርግልኝ ንስሐ መግባት ፈልጌ ነው ብላ ወረቀት ስትልክለት ብር ነው የምትፈልጊው፣ በቃ ያንቺ ወረቀት ምን ያደርግልኛል እያለ ደብዳቤውን ገና ሳያነበው ሽክ እያደረገ እየጣለ ብር ይልክላታል። እሷ ደግሞ ያነበበው ይመስላት ነበር። በኋላ ላይ ወረቀቱን አንበበዋል ትለዋለች። ብር ሲልክ ይልክ አለመበሳጨቱ አላነበብኩትም ብርም የምፈልጊው ጊዜ ምን ይሻለኛል? እንዴት አድርጌ ነው የምነግሩ? ባፌ መናገር ከበደኝ። ወረቀቱንም እየቀደደ ነው ብላ ትውት አድርጋው ከሰባት ዓመት በፊት ሁለት ጊዜ ሶስት ጊዜ ወረቀት ቀዷል፣ እና የወረቀቱን ኮፒ አስቀምጠዋለች።